አሁን ምንም ያስጨንቅ ነገር የለምሽ። ሁሉም ነገር ሰላም ሆናል። እኔ የምን ላድግልን ቃል የለኝም። አንተ ነው ለማድረም የሞከርኩት። መገላገል ሰለቸው። ለእኔ እንደሆነ ዱላ ወይ ሁለቴ ልማዴ ነው። ገላግለኝ ቲ እንደዚህ ወጣ ብዬ ራሴ ላናፍስ እንጂ ሜዳ ስሄድ ጊቢ እቤት ገብቼ ደሞ ቁጭ ስል ዝም በይ አድርጉ። ያገባኝም ባሌ ብይ ብርቅቂ። እንደው በዛብ ከሆነ ግን ቢቀርብሽ ይሻላል። ቆይ አንቺ ምን አይተሽ ነው እንደ ወደሹ ያገባሹ? በል እንጂ እንዴ! ሚስቴ አለሜ የምወዳት ሴት እንደዚህ ስህተት ሰራ እያየሁኝ እንዴት ነው ፈታምነው አዩዬ ከአሁን በኋላ ምንም አላደርግ። እኔ ልሙትልህ። አሁን ቡና የታለ? አዎ እንደሱ ስትስቅ ነው ደስ የሚለው። ቤቱ ፎቶ ፈገግ እያልሽ ነው እንዴና? መቼት ፎቶዋን አልም በአፋልጉኝ እያስለጠፍኩ እንድፈልጋት አይደለም አንቺ። ቆይ ምን አይነት ክፉ የሆኑች ሴት ነሽ? ከኪራ ቤት የወሰድሽውን ወረቀት አልገባኝም። ውስጡ ቆይ ምን ቢኖር ነው የስቢድልም የልጅነት ውህልም ውስጡ ነው ያለው። ሞተች በኋላ መቅበር አቅቶሽ የት እንደተቀበረች ሳታውቂ ማዘጋጃ መጥቶ ሲወስዳት፣ ቤት አስተቶ እንደ እብድ በጠዋት ያስወጣት ማን ነው ነው? መልስልኝ እንጂ ራኬብ። ሁሉም ጥያቄዎች እኮ መልስ የላቸው። እና እህቴ የት እንኳን እንዳለች ሳላቅ ዝም ብዬ ልቀመጥ? እሺ ያው ምን ማድረግ አለብኝ ወይ? እና እሷ ምንድነች ጭራቅ? እንዴት ነሽ ናቲ? ደና እግዚአብሔር ይመስገን፣ እስካሁን ደና ነኝ። ከዚህ በኋላ ደግሞ መሆኗን የሚያውቀው እሱ ብቻ ነው። ከታገተችበት በዘደም ዘይዳ ለማምለጥ ሙከራ አድርጋ ነበረ። ነገር ግን አልተሳካለትም። የሰንህትም ፍለጋዋን ይዛለች። ያች እዚህ ሆነንንም ላገኛት በማለት ወደ እናሆሜ ቤት ሄዳ የታለች በማለት በቁጣና በንዴት እየተናገረች ነበረ። ኬራን ታዲያ ከብቶቹ ከጠፉ ጀምሮ የጽናት አባት ስላላወቁ፣ አሁን ላይ ግን ኬራ ከብቶቹ ተታገቱበት አቶ በዛብህ ሲያለቅም እየጠበቃቸው ነበር። እናም ኪራና ሚና ኪራ ወደ ቤት መልሷቸዋል። ጽናትን በደስታ የኔ ኪራ በማለት ላው ላይ ተንጠልጥላለች። ካደ ኪራም ሁሌም እንደዚሁ ጥሪም በማለት ተደስቷል። በአንድ በኩል የበዛብህ ሚስት በጣም አዝናለች። ሁሌም የሚደበድባትና በሆነ ባልሆነው እያሰቃያት ስለሆነ ከአንድ ቦታ ቁጭ ብላ ስቃይዋን እያሰበች እያለቀሰች ነበረ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦ የሰላማችሁ ይብዛ በያላችሁ ፈጣሪ በያላችሁበት ይጠብቃችሁ። ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ በረታቱኝ እያልኩ ወገኖች ጽናት ክፍል አንድ 168 ላይ ታዲያ ሲኒ ዛሬ ላይም እንደታገተች ነው። ታዲያ አስጨናቂም ሆነ ጓደኛው ካገቷት በኋላም እዛው ሰው አስቀምጧታል። ያንን የቤት ካርታ እስከሚያገኙ ድረስ ታለበት አምጭ በማለት እያስጨነቋት ነው። ታዲያ ውሃ ስጠኝም በማለት ለጎኗ ላለው ሰውዬ ትናገራለች። እሱም ታዲያ ሊያስራትም ሲል እባክህ ትሆኝ ልተንፈስበት ስትለውም አፏን ትቷታል። ታዲያ ምንድን ነው ከእኔ የምትፈልጉት? እባካችሁን ልቀቁኝ በማለት ስትማጸነውም የወሰሽውን ከነ ኪራቤት ወረቀት ነው የምንፈልገው እሱን ከሰጠሽ እንለቅሻለን፣ እያላስ ነበረ። ወረቀቱ ምን ይሰራላችኋል? ለምንስ ፈለጋችሁ ብላ የስቤድ የልጅነቱ የተሰቃየበት አሁን ላይ ግን ደግሞ ህይወቱን የሚለውጥበት ነው እሱ ወረቀት በማለትም ነግሯታል። ታዲያ ታዲያ ይዝን ያክል ምንድን ነው በቀሉ ስትለውም? እናቱ በስቃይ እንዳሳደገችና እና ጎዳና ላይ እንታማ ብዙ ስቃይ እንዳሳለፈ ስፊድ ይሄ ነገር አባቱ ሊበቅል እንደመጣ እየነገራት ነበረ። ለዚህ ሁሉ መፍትሄ እኔን ማገቱ ምንድነው ስትላቸውም አንቺ እኮ በማትገቢ በማያገባሽ ገብተሽ ነዋ ይላታል። አንድም ታዲያ እልህና ኃይለኝነት ስላለባት መጥፎ መጥፎ ቃላትን ትናገረዋለች። ወደዛው መልሶ ያስራታል። ጽናትም እንግዲህ በደስታ ኪራ ሲመጣ እቅፍ አድርጋ የኔ ኪራ ይ በማለት ለውለትን እንጠለጠላለች። ታዲያ ምላድርግልህም ስትለው ደክሞኛል፣ ምግብ ብቻ ይላታል። እንደውም ምግረን ሁሉ ኔነኝ ማጥፍ በማለት በጣም ቡና ማፈላልለሁ ብላ እቅፍ አድርጋ ወደ ቤት ይዘው ትሄዳለች። ደብም ታዲያ ከቶቹን እያ በላ ነው በማለት ይነግራታል። የሰኒ እህትም እሳት ጎርሳ እህቷን እየፈለገች ነበር። ታዲያ ለእህቷ ሰብራይ ስላደረግ ብላ መታ። አሁን ላይ እህቷ የት እንዳለች ስላላወቀች ወደ ነሙሩ ቤት ሄዳ ሰላም ካለቻት በኋላ የታለች ትላታለች። ማን ሰኒ ነው ወይ ስትላትም ሰኒንም ወይም ያችን ጽዮን የምትባል በማለት እንዴት እህቴን ሰኒ አልመጣችም። ጽዮን ለምን ስትላት ጽዮን ትናንትና አቷን እንዳናደደች አትፈልጋታለሁ በማለት ለሙሩ ስትነግራት፣ ሙሩን ባለፈ ነገር ለምንድን ነው እንደዚህ የምትሆኑት? ሙሩ ከማቷ ጋር መስማማቷን እንጂ ያለውን ችግር አይገባትም። አሁን ላይ እሷ ከማቷ ጋር ሰላም ማውረዷን ብቻ ነው። ታዲያ በጽዮንና በሰኒ ምክንያትም እየተበጣ ታዲያ ትናንትናም ከጽዮን ከተናዳ ሲያወሩ ሰው ሰምቷታል። እኔ አሁን ስልኳንም ቤት ጥላን ሄደችው እንዴት ብዬ ነው ማገኛት በማለት ለሙሩም ትነግራታለች። ምን ሲመጣ ያቺ ዘመድ ሄታለች በማለት ጠይቀዋለች። ምንድ ነው ችግሩ ሲል ሰኒ ትናንትና ይትሃታሉ ወይ በማለት ሙሩም ጠይቃለች። ደህና ነበረች፣ አዎ፣ ምንም አልሆነችም። ሲደህና ብትሆንማ ስልኳን ጥላ አጠፋም በማለት ም የሰኒትን በንድ የትናገራል። ናሆሜም በሆነው ነገር ግራ በመጋባት ቆይ፣ ወዴት ሄደች ይባላል በማለት ቅዱስንም ስታገኘው ሰላምታ ከተለዋወጡ በኋላ ሰኒንን እንዳያት ስትጠይቀው እንዳላያትና ምንም እንደማያውቅ ይነግራታል። ታዲያ በንዴት የት ሄዳ ነው የሚሆነው በማለት ትናገራለች። እኔ ምን አውቄ ተናግረሻት እንዳይሆን ሲላትም ለምንድነው ሰዎች እኔንም የማይረዱኝ? እኔ እኮ ሳልነግራት ነው የመጣሁት። ቤት ሁሉ ተመሰቃቅሎ ነው ያገኘሁት ታዲያ ውስጤም በጣም እየጨነቀ ነው፣ የሆነ ነገር እንደሆነች ብላ ስትነግረው ከመጠበቅ ውጭ ምን አማራጭ አለን ሀያ አራስ አካል ሞላው ለፖሊስ ማመልከት እንደማይችሉ ይነግራታል። ናቲንም ታዲያ ሰላም ስትለው ናቲ የደነግጥና ሰው ላገኝ ነው አላልከኝም ወይ ሲለው እሷ ኮ ሰውናት ይለዋል። ሰላም ናቲ ስትለው እስካሁን አለሁኝ የሚቀጥለው ደግሞ ፈጣሪ ያውቃል ሲላት ግንን የሚገርመኝ ነገር ናቲ የራኬብን የፈራታልም በጣም እጭራቅ እያለም እየተሳደበ ነበረ። በመሃላቸው የተፈጠረው ነገር ባይታወቅም እስካሁን ድረስ ሲያያት ይንቀጠቀጣልናት። እዛ በሚስትም ከአንድ ጫካ ላይ ቁጭ ብላ ያን ጓደኛዋ ይመጣል። ታዲያ እንዴት ሆነልሽ ስትለው ነገሮቹ እንዳልተሆነላት እሱ ባሏም እንደ ተጠራጠረውና እንደ ያዘው ሲከታተለው ሲነግራት እሷን በታዲያ ከዚህም በኋላ ዚቄ መቀመጥ የለብኝም፣ ጥዬ መጥፋት አለብኝ። ወይኔ ጉዴ። በቃ ስሜ ሲጠፋ ዝም ብዬ ማየት አልፈልግም በማለት በጭንቀት ውስጥ ሁለቱም ይወጣጠራል ከእኔም ከታገጠች ጅበን ለመውጣት ወንድ ከሆናችሁ ፍቱኝና ሞኩኝ እያለች ነው እኔ ላይ እንደዚህ እንደምትዩው እስቤድ ላይ እንደዚህ መሆን የለብሽም እሱም ትግስት እንደሌለው ይነግራታል ከኒም ታዲያ እንደምንም ብዬ ሄንጅላ ስታል የመውጣት አለብኝ በማለት በሆዷ እያሰላሰለች ነበረ እንደሱ ዝም ስቲ ነው ደስ የምትዩ በማለት ሰውየውስ እየነገራት እያለ እባክን፣ ፍታኝ እጅም እግሬም ተታስሯል። ላት ደንዝዟል መሰለኝ፣ እባክን ስትለው እግሯንም እያሸላት ነበረ። ታዲያ ምላስሽ አይሞትም እያለም ታዲያ፣ እኔ እንደ ሴቶቹ ምላስ ብቻ አይደለሁም ልብም አለኝ በማለት ትናገረዋለች። እሱም ልብሽን ታ ትጠቀሚበት ያለሽ እንጂ እዚህ ቦታ ላይ አይሆንም እያለም ምላሴ ማንቀሳቀስ ቻልኩ መሰለኝ በማለት ሰኔ ወደማይሆን ቦታ ብድግ ብላ ድንገት ትመታውና ታመልጣለች። ታዲያ እሱም አንቺ የማትረቢ ብሎ ይከተላታል። በዛ ብዙኔ ውስጥ ምርር ብሎ እያለቀሰች ነው። እስከ መቼ ነው እየተደበደብኩ እንዳያ የምቆየው ተለጉሜ? እባክ አምላኬ ተፈለኩ ሰደኝ ያረባክ እያለች ምርር ብላ ያለቀሰች ነበር። እናም ታዲያ አየር ለመውሰድ በአካባቢው ወታ ስለነበረ ብርቄን ስታያት ወደ እሷ ትሄዳለች። እናም ከዛ እያለቀሰ ምን ሆነች ነው ስትላትም እኔን ማን ነው የሚረዳኝ ብርቄ ነገር እኮ መጠጥም ደስታን ይሰጣል ብላ ስትጠይቃት ስትነግራት ምና ለምን እንደምጠጣ እንኳን ማንም አይረዳኝም በማለት ትመልሳል። መጠጥም እኮ ጉበትንና ሌላ ነገሮችን ይጎዳል እንጂ ጥሩ ነበር ስትላትም እንሱንማ ፈልጌ ነው ጉበቴ ነግቶ እንዲገለኝ ብዬ ነው ስትል አረጠላሽን ትላለች። ሚና ድሽ አለው አፈቅርሽ አለው ሞትልሽ አለው ብሎ ድል ባለ ሰርግ ካገባይም በኋላ ጠዋት እና ማታ እንደሚቀጠቅጣትና እንደሚመታት ነግራታለ። ሁሉም ታዲያ እዬ ይ በዛብ ቢሆን እንዶ መኖና ተሽታ ያገባሹ የሞችን የመሰለ ሰውዬ ቢቀርብሽ ብላ ሁሉም ታዲያ ኧረ፣ ተይ ብርቅ አታልቅሽ ስትላት ጠንካራ አልነበርሽም ወይ ትላት አለች። አዎ ጠንካራ ነበርኩኝ፣ ግን ደሞ ሰባብሮ ሰባብሮ እካማ ሴት አደረገኝ በማለት ተናገራ እያለቀሰ ቶም በሕይወት እንደሌለች ለማን እነግረዋለሁ? መከፋቴንስ ቢሆን ማን ያውቅልኛል? በማለት ታስ በጣም ታዝናለች። ታዲያ ሚናም አብራት መልቀሷን ጀመረች። አንቺ እናት የለሽም ወይ ብላት ስትጠይቃት ከመኖርስ ምንም አይተናነሱም በማለት ሚናም ልቅሷን ጀመረች። ትመጣለች ታዲያ ናሆሜ። የጠራት ሙሮ የለችም ወይ ለምንድን ነው የጠራኸኝ በማለት በደስታ ፈገግ እያለች ነበረ። ሙሮ ቤት ውስጥ እንደተኛች ሜንታ ቤት አለች። እኔ ግን የምጠይቅሽ ነገር ስላለ ነው። ገና አይታችሁ ነበር ወይ ብሎ ሲጠይቃትም ማን ከሰኒ ጋር ኧረ መጋኛ ግኛት ለስድ ከዛን ቀን ጀምሮ፣ ከተደባደቡ ቀን ጀምሮ እንዳላገኘቻት ትነግረዋል ለናሆሜ። ናሆሜም ታዲያ ትናንትና በጭራሽ አልተገናኛችሁም ወይ በማለት ደጋግሞ ይጠይቃታል። ለዜና ወይ የጠራኸኝ ብላ ጽዮንም በጣም ትናደዳለች። እንደሄደች ባይታወቅም ሲኒ ጠፍታለች ሲላትም ጽዮን በደስታ ጠፋች፣ የኒምባ ነው በማለት ትነግራል። በመጥፋቷ ተደስተች ነው። ጠፋች እኮ ነው ያልኩሽ ሲላትም እሷ በደስታ የኒምባ ነው እንኳንስ በማለት ትናገራለች። ኮሜንት ታዲያ በጣም ይናደድ እና ምን አይነት ክፉ ሴት ነሽ ይላታል። ሁሉ እርግጠኛ ከሆነ ጥሩ ነው በቃ ብሎ ተነስቶም ይወጣል። ይሄ ልጠይቀኝ ነው የጠራኝ አይሰኒ አይመልስሽ በማለት ትራገማለች። ምክንያቱም አረንጓዴው አፋፍ ላይ ቁጭ ብላ በሀሳብ ልም ብላ ነበረ። ኪራይ መጣና ሜናስ ቢላት አልሰማችሁም። ወዲያውን ፅ ወደ ቴሄድሽ ነው ይላታል ነው ትለዋለች። በሀሳብ እኮ ጭልጥ ብለሻል ሲላትም አባቷ እንዳመመው እና ሌሊትም እንዳልተኛ እንቅልፍ፣ ያው ደግሞ ሐኪሙም እረፍበት ቢለው እሱ ሊያርፍበት አልቻለም ትለዋለች። ሐኪሙ እኮ አዲስ አበባ ውስጥ እንዳናሳክማቸው እሳቸው ምሻ ይሉ ም ሐኪም ቤት እንውሰዳቸው ወይ ሲላት እኔም ብዬው ነበር ማታ እንደዛ ሲያመው ግን ደግሞ እምቢ አለኝ። ለምን ሲላትም መመላለሴ ምንም ፋይዳ እንዳላገኘ ይነግራቸው ራሱ እረፍት አድርግ ስለው የተጣላ ሰው ላስታርቃለሁ ብሎ ተነስቶ ወጣ። በቃ ትጨነቅም ሲላት ማልከኝ እስድገምልኝ ትለዋለች። ደስ ስትሽማ ደጋግሜ ጠራሻለሁ በማለት ኪራም እዚህ ብለህ እኮ ከጠራኝ በጣም ቆየ ስትለው በፊት እንደዚህ ጠራሽ ነበር ወይ ብሎም ሲጠይቃት እሱን ተው እና ድገም እና ጥራኝ ትለዋለች። እማ ይላታል ወይ የኪራይ ውባትሽ ምን ያህል እንደሚያበራ ታውቀሻል፣ ግን ፀሐይ ራሱ ትቀነብሻለች ሲላትም ፈገግ ብላ አረባክህ የምፈራው ፀሐይና ጨረቃን እንዳታጣያቸው ብዬ ነው። ለምን እንዴት ስል ጨረቃ በየቀኑ አንችን ካላየ ብላ ሉጣ እንዳትነዋ እረባክፍ ምን ታዲያ አንተ እያለህልኝ ምንም አይጎልብኝም በማለት ቅፍቅፍ ያደርጋሉ። ናሆሜም ቅዱስ ጋር ያወሩ ቀይቀፍ ነበር ምንም ነገር ነገኝ አልቻለችም። ቢሆንም ወደ ቤት ከተመለሰ በኋላ ለናሆሜ እናት ዝም ብለው እንደጠሯትና እኔ ደግሞ የሚያናግርሽ ነገር አለ ሲል ለጥሩ ነገር መስሎኝ ብላ በንዴት ላይ ነው። ታዲያ አንቺ ሰኒ የምትባለው ጣፍታ ነው መሰለኝ ስትላት የናሆሜም እናት አንቺ ምን አገባሽ፣ ዘበኛ ነሽ ወይ በማለት ትናደዳለች። እሷም የናሆሜ አባትም ለባብ ሰው ወደዛውን ይመጡና ጽዮንን እንደሚፈልጓትና አብረው ወደ ውጭ ወጣ እንዲሉ ሲጠይቋት እኔ እንትላለች። አዎ ሂጃብ ውጭ ምን አለ ደግሞ፣ ምን ሊላት ይሆን እያለች እያሰላሰለች ነበር። የናሆሜ እናት አቶ ተሰማ እያለች የብርቄን ጓደኛ የተጠራች ነበረ ታዲያ ምን ፈልገሽ ነው ሲላትም፣ ለምንድነው የማሰማኝ ስምህ ተቀይረኸው ከሆነ በማለት ጠይቀዋለች። ምን ፈልገሽ ነው ሲላትም፣ ደና አይደለችም ትለዋለች። ምን ማለት ነው ደና አይደለችም? መታት ገደላት ይላታል። በድንጋጤ አራ አይደለም፣ ደና አይደለችም። ታዲያ ለምንድነው የምትነግርኝ የምትነግሪኝ? ምናልባት አንተ ስታይ ተረጋጋ ይሆናል። በጣም እያለቀሰች እንደሆነች ትነግረዋለች። ከዛ ከሾላው ኋላ ነው ስትለው፣ እዛ ደግሞ ትለከፍ የለም ወይ ሲል ሚናም ታዲያ እኔ ምኩዛ ነበርኩኝ ያለቀሰችውና እዛ ያወሩት ተዝብሏት ወደ ኋላ መለስ ብላ ወይም ተነክፍ ያለሁ ማለት ነው ባለት እያለች እየተጨነቀች ነበረ። ታዲያ እንደፈራሁት ፈራሁት፣ የደሽ ነገርሽው ወይ ሲላትም አላል ነገርኩም፣ የዚህን ያክልማ የፍቅር መቀስ አይደለሁም በማለት ትነግረዋለች። ብርቅዬ ምን ሆና ነው ብሎ ሲላትም አረዴና ነበረች። ታዲያ ስንስቅም ስንጫወትም ነበር። በመሀል ደግሞ ስቅስቅ ብላ ስታለቅስ ጥየም መጣው ትላለች ለምን ሲላትም፣ እኔ ምን አውቄ አሁን እት ነበር ሲላትም፣ አሁን እት ነበረች ሲላትም፣ ከሾላው ኋላና ስትል ታዲያ ብትለከፍም ያላት በድንጋጤ እሷም ምዘው ቆማ ደንዝዛ ነበር። ሞሩ ወደ ክያ ቤት ሄዳ ሰላም ካለቻት በኋላ በሰላም ነው ወይ ስትላት፣ በጣም ጭንቆኛል በሲኒ ጉዳይ ነው አይደል እኔም ጭንቆኛል ትላታለች። ታዲያስ ጨናቄ በር ላይ ሆኖ እያዳመጠ ነበር የሚያወሩት ታዲያ ኪያም የማናውቃት ሌላ ጽዮን ትኖሪ ይሆን ትላለች። ምና ምናውቄ፣ ናሆም ጠየቃት፣ እኔም ጠየኳት፣ ምንም እንደማታውቅ ነግራናለች በማለት ነበረ ሙሩም የመለሰችላት። በጭንቀት ውስጥ ናቸው ሁሉም። ወዲያውም አስጨናቂ መጥቶ ሀሚት ብጤ ይዛቸዋል መሰለኝ ብሎ ሲጠይቃቸውም ሙሩም ታዲያ እስቢድ እንዴት ነህ ስትለው ደህና ነኝ። ቅድም እኮ ሰላም ትል ዝም ብለሽኛለች ሲላት ሀሳብ ውስጥ ሆኜ ነው ትለዋለች። መጨነቅ አያስፈልግም ላላ ብለሽ ኑሪ ታዲያ እውነት ነው ወይ ከጽዮን ጋር ማውራቷን ሰምታሃል ወይ ብላ ስትጠይቀው እውነት እንደሆነ እንደዛሬም ታዲያ አስጨናቂ እያስመሰለ እስካሁን ሰኒ ያልተመለሰችም ወይ ብሎ ይጠይቃታል። ነገሩ እኮ ስብስብ አደረገው ስልኳን ጥላ መሄዷ ራሱ ሰኒም ታዲያ ለማምለጥ ሞክራ ነበረ። ማጋሟን ይዞ መልሶ አስቀምጦ ለጋጋይ ስትለው እግርና ስሯን አፏንም እስር ያደርጋታል። ንም ታዲያ በንዴት የት የምትፈልጉትን ነገር ብትገሉኝ እንኳን አታገኙትም፣ በማለት ትናገረዋለች። ከማንጋ እንደ ምትሳፈጭ አልገባሽም ማለት ነው፣ አርፋሽ ብትቀመጭ ይሻላል በማለት በማለት ሲነጋገሩም በቁጣ እሷም ስትናገር፣ በጥፊ ይመታታል። ታዲያ ፎንም ያስራታል። እንቡጥን ፈለጋ እየተንከራተተ ነበር። ታዲያ እዚህ ሰፈር ያለችን ቤቷ እርግጠኛ ነ እዚህ ሰፈር ናት ብሎ ዞር ሲል ያያታል። እንቡጥ ብሎ ይጠራል። ሜላት እንዴ ብሎ ከጠራትም በኋላ ወደ እሱ ትመጣለች። ብጠፋማ ትፈልገኝ ማደል በማለት እሷ ትቆጣለች። እየፈለግሽኮ እዚህ ሰፈር መጣሁኝ ይላታል። ሁሉም ሲሄድ ሱቁ ዝግ ነው፣ ስልክሽንም አታነሽ፣ የት ሄድሽ ነው ይላታል። ታዲያ እሷም ጉንጩን ሳም ስታደረገው ፋዞ ይቀራል። እሷም ታዲያ አልናፈኩም እንዴ አስመኝም ስትለው የትሄደሽ ነበረ ብሎ ጉንጭና ጉንጯን ይስማታል። የሰው ታዲያ ጉንጯን ሲስማት በስንት መከራ የጸዳ ፊት ነው፣ ሁሌ ሁሌማ መሳም አልፈልግም እኔ እኮ መሳም ምችልበታለሁ ይላታል። ታዲያ እኔ እስማሃለሁ ባይሆን በማለትም እየተቀላለዱ ተያይዘው ይሄዳሉ። የዛሬ ቪዲዮ እዚህ ላይ ያብቅቷል። ቀጣይ ሲኒ ምን ይፈጠር ይሆን? እህቷስ እየተንከራተተች እየፈለገችስ ነው? እነ ኪራስ፣ የጽናት አባት በጠና ታማዋል፣ ይድኑ ይሆን? ለማንኛውም ቀጣይ አብረን እናየዋለን። የዛሬው እዚህ ላይ ያብቅቷል። ላይክ፣ ሰብስክራይብ፣ እንዲሁም ሼር በማድረግ ወገኖች አበረታቱኝ እያልኩ መልካም ቆይታ ይሁንላችሁ። በያላችሁበት ሰላም ሆኖለኝ እወዳችኋለሁ።